ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ ቴክስት ዩቱብ ቻናል ተከታታዮች ዛሬ ሄውላችሁ እንግዲህ እዚጋ ዶሮ አጣጥቤ ያለሁኝ ምግብ ልሰራ ነው ኑ ኑ ኑ አብራችሁ ተሰራላችሁ ማለት ነው እዚጋ ደግሞ ያው ለሰላጣ እንትን ከተፌ ያለሁኝ ጥቅል ጎመን ምንድን ነበር ስሙ በአረበኛ ምን ነበረ ምን ነበረ ምን ነበረ? ማልፉፍ ማልፉፍ ማልፉፍ። እዚጋ ደግሞ ቸውና፣ እዚጋ ደግሞ ሰላጣ ቶና ስሪ ተቢ። እዚጋ ም እንደ ነገሩ ጠመም አድርጌታለሁ ማለት ነው። በኋላ ስጨርሳት እናየዋለን። ውድቅያውን ይሄ ዶሮ ስንት ዶሮ ነው? ሶስት ዶሮ ነው ማለት ነው። ሶስት ዶሮ ነው፣ ሶስት ዶሮ ነው። እሱም ፍርድ ውስጥ የተቀመጠ ዶሮ አውጥቼ ነው። አርጅ አይደለም አርቺ አይደለም። ሳምታችኋል እና ስሰራ ተከታተሉኝ ማለት ነው። እየሰራን ነው እየሰራን ነው። አይ እኔ እንግዲህ ቁጣት የታወቀ ሲደርስ ደግሞ አብረን እንበላለን። እሺ ውዶቼ፣ ቀጥሎም እንደምንጨምረው ነጭ ሽንኩርት ነጭ ሽንኩርት ነጭ ሽንኩርት ነጭ ሽንኩርት አቃጣችሁ። ነጭ ሽንኩርት ከሌለ በተለይ አሳ ስትሰሩ ዝንጅብል በደንብ ጨምሮ እና

በተለይ በተለይ በተለይ በተለይ ሴቶችዬ ስሙ ስሙ ስሙ ስሙ ኖ ኖ ኖ ኖ ኖ ተደስተካሙ። ያ ምኑ ጋር አደረሽው እንዳትሉኝ፣ ዘይቱ ለሆነ ነገር እፈልገዋለሁኝ። ዶሮ ፍርመስጠር አስገባለሁ እዛ ማለት እንትን እለዋለሁ። ጭር ላይ ዘይት ያሳፋል። ያን ቀንስና እጠቀማለሁኝ ማለት ነው።

ሰበ በደንብ ተጨመርኩኝ። ብዙ ብዙ አልተጠቀምኩም። ትንሽ ያው እሳት ጨምር ያለው ማለት ነው። አቤት አቤት ማካሮኒ ሲሰራ ያለው የሁላችው እሺ ቤተሰቦች እንግዲህ ይሄንን የመርፉፍ ወይም የጥቅል ጎመን ሰላጣ ልቀምም ነው ማለት ነው። እዚህ ጋር ሎሚና ትንሽ ዘይቱን አለኝ። ከዛ ደግሞ ይህችን ክሬም ነች፣ ክሬም ነው። ሮብ ሳይሆን ይሄ ክሬም፣ ሮብ አይደለም ማለት ነው። ከዛ ከዛ ይቺ ማይኔዝ አለችኝ ከዛ ደግሞ እች ትንሽ የነች ሽንኩርትችም ክሬም አለችኝ። ከዛ ደግሞ እቺ የሰላጣ ክሬም አለችኝ። ከዛ ደግሞ በከብጨምርም ባልጨምርም አንድ ናቸው። የማይኔዝ ማይኔዝ ነው፣ ትንሽ ጨምራለሁ። እችን እዚህ ጋ የሰላጣ አለችኝ ማለት ነው። እነኝን አንድ ላይ ቀመመመመመም ማድረግና ማለት እዚህ ላይ ለውስና ማሻላ በሉ ጣሙን። እሺ ሲጣፍጥ ቀምሳችሁ ትትነግሩኛላችሁ። ይሄ ይሄ ሲከፍተው እንደዚህ ነው ማለት ነው። ይሄ እንደዚህ ነው። ይሄ እንደዚህ ነው ማለት ነው። ያው እንግዲህ በደንብ ቢውሺ በኋላ ደሞ አላየንም። እነ እነኚህ ሚክስ ስናደጋ እንደማለት ነው። ሁሉንም እንደዚህ ካላ በኋላ ያው እመይ ምናምን እና ማዳም ዛሬ ወይዬ ስላቸው፣ እጅ ሲባረክ፣ ሁሌ እንዲህ እየሰራ እሺ አብልኝ ነይ እላለሁ። መቼም ያው ሂጂ አይሉም፣ ወደ ሀገርሽ ሂጂ ሳይሆን የምሉት ምንድን ነው፣ ሁሌ እንደዚህ ማሻላ እየሰራ እሺ አብልኝ ነን የምሉት ማለት ነው። ዋጥ ውዶች በንደዚህ ያለ መልኩ ተጠናቋል ማለት ነው። እኔም ከለሩን አልቀየረም። አሁን እንግዲህ ያው ማሻላ ማሻላ ማሻላ ማሻላ ማሻላ ማሻላ ነው። ይበሉ ይብሉና። ትዕግስት፣ እጅሽ ይባረክ፣ እጅሽ ይባረክ። ማሻላ ማሻላ ማሻላ ማለት ነው። እንግዲህ ምን ታደርጉታላቸው ይታደሉታል እንጂ አይታገሉት ማለት ነው። እና እንግዲህ ይሄ ብላችሁ ይህን የመሰለ የሰላጣ ተሰርቷል ማለት ነው። እዚች ጋ ደግሞ አንቀርታኛለች ቀርታኛለች እጅ ጋ ደግሞ ደግሞ ትሆናለች። እችን ደግሞ ሚክስ ሚክስ አረጋታለሁ።